የሃይማኖት አስተማሪነት እስከ ትልቅ አብዮተኝነት፣ ይህም አብዮተኝነት የመካከለኛው ምስራቅ ፖለቲካን ለአንዴና ለመጨረሻ ጊዜ ቀየረውና በኋላም እስላማዊት ሪፐብሊክ ኢራንን ስለፈጠረው የኢራናውያኑ አብዮት ሲነሳ አብረው ከሚነሱ ሰዎች መሃል ግንባር ቀደሙ ስለሆኑት የቀድሞ አያቶላ ሩሆላ ሆሜኒ ታሪክ በዚህ ቪዲዮ ነግራቸኋለሁ። አያቶላ ሆሜኒ ከአስተዳደጋቸው አንስቶ ራሳቸውን በእስልምና ሃይማኖት ለትልቅ ደረጃ አብቅተው በወቅቱ የምዕራባውያኑ አሻንጉሊት የነበረው ዘውዳዊ መንግስትን ቢቃወሙ ተይዘው ታስረው ቀጥሎም ሀገር ጥለው እንዲሰደዱ ተደርገው እሳቸው ግን ሀገር ጥለው ቢሰደዱም ትግላቸውን ሳያቆሙ ከፈረንሳይ ድረስ ወደ ኢራን በሚልኳቸው የድምፅ ቅጂዎች ካሴቶቻቸው አማካኝነት የኢራን አብዮትን ከሩቁ መርተው ለ16 ዓመታት ከሀገራቸው አብኖ ያጠፋቸውን የንጉሥ መሐመድ ረዛ ፓልቫይን ዘውዳዊ ስርዓት አውርደው በክብር ወደ ሀገራቸው ተመልሰው የሀገሪቱ መንፈሳዊና የበላይ ጠባቂ ሆነዋል። ለ10 ዓመታት በቆየ ሥልጣናቸው እስላማዊ ሀገርን ከማቋቋም አንስቶ ረጅሙን የኢራን ኢራቅ ጦርነት በመምራት አልፎ እስከ ዕለተ ሞታቸው ድረስ ከህመማቸው ጋር እየታገሉ ምዕራባውያኑን በጽናት ሲፋለሙ ኖረዋል። ካስነሱት አብዮት ባልተናነሰ መልኩ ህልፈታቸውና አነጋጋሪው ከ10 ሚሊዮን በላይ ቀባሮች የተገኙበት ትልቁ የቀብር ስነ ስርዓታቸውም እስካሁኗ ሰዓት ድረስ ዓለምን ጉድ ያስባለ ነበር። ለመሆኑ አያቶላ ሩሆላ ሆሜኒ ማን ናቸው? ያኔው ሩሆላ ሆሜኒ ከሃይማኖተኛ ቤተሰብ በ1900 አካባቢ በኢራና ሆሜን ከተማ የተወለዱ ሲሆን ገና በእናታቸው ቅፍስ አሉ ነበር ወላጅ አባታቸው በመንግሥት ሰዎች የተገደሉባቸው። ከአባታቸው ህልፈት በኋላ በእናታቸውና በአክስታቸው ነበር ያደጉት። በዛው ከተማ ውስጥ የሃይማኖት ትምህርታቸውን መማር የጀመሩ ሲሆን ቀጥለውም የተሻለ ሃይማኖታዊ ትምህርቶችን ለመማር ወደ ተለያዩ ግዛቶችና ከተሞች በመዞር እስልምናን ከስር ከመሰረቱ ከትልልቅ አባቶች ለመማር ችለዋል። ከእስልምና ትምህርት ውጭ ፍልስፍናን፣ ድርሰትን፣ ኪነ ጥበባትንም የተማሩ ሲሆን ቀጥለው በመምህርነት ለረጅም ዓመታት በጥንታውያኑ የኢራን ከተሞች በቆምና በነጃፍ ከተሞች አስተምሯል። ታዲያ በ1930ዎቹና 40ዎቹ በወቅቱ የኢራን ንጉሥ የነበሩት የረዛሻ መንግሥትን በመቃወም ብዙ ጽሑፎችና መጽሐፎችን ያዘጋጁም ነበር። በ1936 የንጉስ ረዛ ፓልቫይ መንግስት ሂጃብ መልመስን ጨምሮ ሴቶች፣ ወንዶች የፈለጉትን አለባበስ መልበስ የሚችሉበትን አዋጅ በማውጣቱ እነ አያቶላ ሩሆላ ሆሜኒ ተቋማቸውን በመንግስት ላይ ያደረጉ በየከተሞቹን በመዞር በተለያዩ መድረኮች ላይ የህዝብ መሰብሰቢያ ቦታዎች ላይ ይህንኑ አዋጅ ኢራናውያኑ እንዳይቀበሉትና እንዳይፈጽሙት በአደባባይ ተቃወሙት። በእንቅርት ላይ ጆሮ ደግፍ እንዲሉ አባቱን ተክቶ የመጣው አልጋወራሽ መሐመድ ረዛ ፓልቫይ የባሱኑ የአያቶላዎቹንና የምክር ቤታቸውን አቋምና ዓላማ የሚንዱ ተግባራትን ማድረግ ይጀምራል። ንጉሥ መሐመድ ረዛ ፓልቫይ በፈረንጆቹ በጃንዋሪ 1963 ነጩ አብዮት የተሰኘ ዘመቻ በመላው ኢራን ያውጃል። ይህ ነጭ አብዮት ሰፊ ሲሆን በውስጡም የመሬት አዋጅን በማሻሻል ሴቶች ምርጫም ሆነ መመረጥም ሆነ መምረጥ የሚችሉበትን መብት በመስጠት ሙስሊም ያልሆኑ ኢራናውያን ተመርጠው የመንግስት ባለስልጣን መሆን የሚችሉበትንና ቃለ መሐላ ያላቸውን በመጽሐፍ ቅዱስ ማድረግ እንደሚችሉ የሚፈቅድ አዋጅን ጨምሮ በመላው ኢራን ዘመናዊ ትምህርትን እንዲያስፋፋ ሲያዙ፣ በተጨማሪም ድርጅቶችና ካምፓኒዎች ለሰራተኞቻቸው ካገኙት ትርፍ ላይ ቦነስና ጥቅማ ጥቅም እንዲሰጧቸው የሚያደርግ አዋጆችን በማወጅ ወደ ስራ ያስገባሉ። ይህ ነጭ አብዮት ኢራንን የመካከለኛው ምስራቅ ዘመናዊና ስልጡን ሀገር ለማድረግ ታስቦ የታወጀ አዋጅ ቢሆንም በነ አያቶላ ሩሆላ ሆሜኒና በደጋፊዎቻቸው ዘንድ ግን በእስልምና ላይ የታወጀ ጦርነት ነው በሚል ከፍተኛ ተቃውሞ ነበር የገጠመው። በ1960ዎቹ አያቶላ ሆሜኒ የንጉስ መሐመድ ረዛን አስተዳደር በከፍተኛ ደረጃ በመቃወምና የአደባባይ ተቃውሞችን ማስነሳታቸውን አጠናከሩ። በተለይ የንጉስ መሐመድ አስተዳደር የመላው ኢራናውያንን በምዕራባውያን ባህልና አስተሳሰብ በርዞታል፣ ህዝባችንም ከእስልምና መሪዎችና ህግጋቶች እንዲርቅ አድርገዋል በሚል በየመስጊዱና በየኡላማዎቹ ምክር ቤቶቹን ይህንን ነገር በማስነሳት በአደባባይ ንጉሱ ላይ ያላቸውን ተቃውሞ መናገራቸውን ቀጠሉ። የንጉስ መሐመድ ረዛ ፓልቫይ አስተዳደር በአያቶላ ሩሆላ ሆሜኒ የአደባባይ ተቃውሞዎችና የህዝብ ማነሳሳት አባዜያቸው ከልክ በላይ ሲሆንበት በኖቬምበር 1964 በቁጥጥር ስር ያውላቸዋል። ከጥቂት ቀናት በኋላም ከእስር ተፈተው የቤት ውስጥ እስረኛ የተደረጉ ሲሆን የወቅቱ የኢራን ጠቅላይ ሚኒስትር የነበሩት ሐሰን አሊ መንሱር አያቶላ ሩሆላን በጽህፈት ቤታቸው አስጠርተው ለምን ህዝብ እንዲያምፅብን ታደርጋለህ? ለምን አርፈህ እስልምና ብቻ አታስተምርም? ለምን እጅህን ከፖለቲካችን ውስጥ አትሰበስብም? ብሎ አያቶላ ሩሆላን ይጠይቃቸዋል። አያቶላውን በምላሻቸው እጅን ከፖለቲካ አልሰበስብም ይሉታል። በአያቶላው ንግግር የተበሳጨው ጠቅላይ ሚኒስትር ሐሰን አሊ አያቶላ ሩሆላን በጥፊ ያጮላቸውና ጓዛቸውን ጠቅልለው ከኢራን እንዲባረሩ ያደርጋል። በሚሊዮን የሚቆጠሩ ተከታይ ያላቸውን ትልቅ የሃይማኖት አባትን አደለም በጥፊያ ጭሎ ማባረር ይቅርና ኃይለ ቃል ለመናገር ራሱ በሚያስፈራበት ሀገር ውስጥ ይህንን ያደረገው ጠቅላይ ሚኒስትር እሳቸውን ባባረረ በሁለተኛ ወሩ ከጽፈት ቤቱ ወደ ፓርላማ ሲሄድ በአያቶላ ሩሆላ ደጋፊዎች በጥይት ሩምታ ተገደለ። አያቶላ ሩሆላ በስደት መጀመሪያ በቱርክ የነበሩ ሲሆን ነገር ግን ብዙም ሳይቆዩ ወደ ኢራቅ የሄዱ ሲሆን በኢራቋ ቅዱስ ከተማ በሆነችው በናጃፍ ከተማ ለረጅም ዓመታት የኖሩ ሲሆን በኢራቅ ቆይታቸው ብዛት ያላቸው ሃይማኖታዊና ፖለቲካዊ መጻፍቶችንም ጽፈዋል። ከመጽሐፍ መጻፍም ባሻገር ኢራን ውስጥ የፖለቲካዊ ለውጥ እንዲመጣ የተለያዩ ስብከቶችን በካሴት እየቀረጹ ወደ ኢራን በመላክ በመላው ኢራን ውስጥ በሚገኙ መስጊዶች ውስጥ እንዲሰሙና ህዝቡን በመንግስት ላይ እንዲነሳሳም አድርገዋል። የአያቶላው አካሄድ ያላማረውና በሀገር ውስጥ ሌላ የሃይማኖት አክራሪነት እንዳይነሳበት የፈራው ሳዳም ሁሴን በ1978 አያቶላ ሩሆላን ከኢራቅ እንዲወጡ ያደርጋቸዋል። በጊዜው አያቶላ ሩሆላ ከኢራቅ ወደ ፈረንሳይ ፓሪስ የሄዱ ሲሆን ፈረንሳይ ውስጥም ሆነው የነ መሐመድ ረዛ ዘውዳዊ ስርዓት እንዲወድቅ ከሌሎች ኢራናውያን ጋር በመሆን የተለያዩ መግለጫዎችን፣ እስላማዊ አስተምሮችንና ትዕዛዞችን በመላክ ህዝቡ በአደባባይ ወጥቶ አብዮቱ እንዲያቀጣጥል አድርገዋል። ዘውዳዊው የመሐመድ ረዛ ፓልቫ መንግስት ቀላል የማይባል ሰራዊት አሰማርቶ ህዝባዊ አመፁን ለመቆጣጠር ቢሞክርም የኑሮ ውድነት፣ ስራ አጥነት፣ ሙስና የበዛ አድላዊ ስርዓት ጀርባውን ያጎበጠው የኢራን ህዝብ ቁጣን ግን መቋቋም አቃተው። በየቀኑ በሚደረጉ ነውጠኛ አደባባይ አመጾችና አያቶላ ሆሜኒ ከፓሪስ ድረስ በሚጠሩት የሥራ ማቆም አድማዎች የተነሳ የኢራን ዘውዳዊ መንግስት መፍረክረክ ይጀምራል። በዚህም ጊዜ ንጉስ መሐመድ ረዛ የረጅም ጊዜ ወዳጁ የነበሩትን አሜሪካንና እንግሊዞቹን እርዳታ ቢጠይቅም የጂሚ ካርተር አስተዳደር ጥሪውን ጆሮ ዳባ ልበስ አለው። አመፁም፣ የስራ ማቆም አድማውም እንዲሁም የአያቶላ ሆሜኒ ደጋፊ የሆኑ ሚሊሻዎች በሚያደርሷቸው ድንገተኛ ጥቃትና የከተማ ውስጥ አመፅ የተነሳ በጃንዋሪ 16 1979 ንጉስ መሐመድ ረዛ ለህክምና በሚል ኢራንን ለአንዴና ለመጨረሻ ጊዜ ንጉሳውያን ቤተሰባቸውን ይዘው ሄደው ይኮበልላሉ። ታዲያ ይሄ ከሆነ ከሁለት ሳምንት በኋላ አያቶላ ሩሆላ ሆሜኒ ከፓሪስ ፈረንሳይ በፈረንሳይ አየር መንገድ በሆነ አውሮፕላን ከ120 በላይ የሚሆኑ ጋዜጠኞች ታጅበው ወደ ኢራን ከ16 ዓመት በኋላ በፌብሩዋሪ 1 1979 ተመለሱ። ከአውሮፕላናቸው ሲወርዱ ብዛት ያላቸው ሰዎች የአቀባበል ስርዓት ያደረጉላቸው ሲሆን ከኤርፖርቱ ግቢ ሲወጡ ወደ አምስት ሚሊዮን የሚገመቱ ደጋፊዎቻቸው በአደባባይ ወጥተው እንኳን ደህና መጡ መሪያችን አባታችን ብለው ተቀብለዋቸዋል። አያቶላ ሆሜኒ ኢራን እንደገቡ በቀጥታ ለሁለት ሳምንታት በጊዜያዊነት ኢራንን ሲያስተዳድር የነበረውን የጠቅላይ ሚኒስትር ሻፓር ፓኪርን መንግስት የተቃወሙ ሲሆን፣ በምትኩ የራሳቸው ሰው በሚሉት የመህዲ ባዛርጋን መንግሥትን አቋቁመዋል። ቀጣዮቹን ወራቶች ያላቸውን የህዝብ ተቀባይነት ተጠቅመው በጦር ውስጥ፣ በመንግስት ቢሮዎች ውስጥ፣ በፍርድ ቤቶችና በተለያዩ ቦታዎች የሚገኙ የንጉሱ ደጋፊዎች ናቸው ያላቸውን ሰዎች በአደባባይ ሲያስገድሉ የነበረ ሲሆን፣ በዛኑ መጠን ደግሞ አቋቁመዋለው ላሉት ኢስላማዊ ሪፐብሊክ ጠንቅ ናቸው ያላቸውን ሰዎችና ቡድኖች ሙሉ በሙሉ ገለውና ከሀገር አሳደው አጥፍተዋል። ኢስላማዊ ሪፐብሊክ ከታወጀና እሳቸውም በፈጣሪና በኢራን ህዝብ መሃል ያሉ ብቸኛ መሪ አድርገው ራሳቸውን ከሾሙ በኋላ በቀደመው መንግስት የተደረጉና የታወጁ አዋጆችን በሙሉ ሻሩ። ሴቶች ሙሉ በሙሉ ጥቁር ልብስ እንዲለብሱና ጸጉራቸውን እንዲሸፍኑ፣ የምዕራባውያን ትምህርት ያስተምራሉ የተባሉ ዩኒቨርሲቲዎች ትምህርቶች እንዳይሰጡና እንዲዘጉ፣ ሙዚቃና ፊልሞች እንዳይታዩ፣ አልኮልና መጠጥ በመላው ኢራን ከያሉ በተሰባስበው እንዲደፉና እንዲወገዱ ሲያዙ እነዚህን የተከለከሉ ነገሮች በሙሉ ሲያደርጉ የተገኘ አካል ካለ ከባድ ቅጣት እንዲሰጠውም ትእዛዝ አስተላልፈዋል። አያቶላ ሩሆላ ሆሜኒ አስተዳደራቸው በሚያራምደው ፍጹም ሃይማኖታዊ አምባገነንና ፀረ ምዕራባውያን አቋሙ የተነሳ ከና አሜሪካ ጋር ቀጥተኛ ግጭት ውስጥ ሊገባ ይችላል። በተለይ በቀደመው ንጉስ መሐመድ ረዛ ፓልቫይ ለህክምና አሜሪካ በሄደበት ወቅት ተላልፎ ይሰጠኝ በሚል የና አያቶላ ሩሆላ አስተዳደር የአሜሪካ መንግስትን ይጠይቃል። የአሜሪካ መንግስትም ለዚሁ ጥያቄያቸው አይሆንም ንጉሱን አሳልፊ አልሰጣችሁም ይላል። በዚህ የተናደዱት ኢራናውያን ተማሪዎች በ1979 ቴህራን በሚገኘው የአሜሪካን ኤምባሲ አጠርጥሰው በመግባት 66 የሚሆኑ የአሜሪካ ዜግነት ያላቸው ኤምባሲውን ሰራተኞች አግተው ንጉሱ ተላልፎ እንዲሰጣቸው ይጠይቃሉ። የአሜሪካ መንግስትን በምላሹ ንጉሱን አሳልፎ እንደማይሰጥ ተናገረ ሲሆን ከእገተው በኋላ ብዙም ሳይቆይ ንጉስ መሐመድ ረዛ ፓልቫይ በህመም ህይወቱ አለፈች። ታጋቾቹም ከ404 ቀናት ድርድር በኋላ በሰላም ሊለቀቁ ችለዋል። በኋላ ላይ ግን በወጡ መረጃዎች መሰረት ተማሪዎቹን እና አያቶላ ሩሆላ ተጠቀሙባቸው እንጂ የነ አያቶላ ሁሮት አስተዳደር ተዘጋጅቶበት ኤምባሲውን ሰብሮ በመግባት አሜሪካኖቹ እንዲታገቱ ማድረጉም ታውቋል። መቼም አንድን ሀገር ህዝብ ከጦርነት በላይ አንድ አድርጎ በጋራ የሚያሰልፍ ነገር የለምና የነ አያቶላ ሩሆላ መንግስት ሳዳም ሁሴን በሴፕቴምበር 1980 የከፈተባቸውን ወራ ተከትሎ እጅግ ተከፋፍሎ የነበረውን ህዝባቸውና ሰራዊታቸውን አንድ አድርገው እንዲመሩ አስችላቸዋል። ይህ ጦርነት ያመጣላቸውን ብሔራዊ ስሜት ተጠቅመው ብዛት ያላቸው ተቃዋሚዎችና የንጉሱ ደጋፊዎች ናቸው ያላቸውን የጦሩን አባላት ወደ ጦርነቱ ማግደዋቸዋል። በዚህም ጦርነት በመቶ ሺዎች የሚቆጠሩ ታዳጊዎች ለሀገራችሁ ከሞታችሁ ጀህነት ትገባላችሁ በማለት ወደ ጦር ግንባር በመላክ አብዛኞቹ ራሳቸውን የሰው ማዕበል በማድረግ በፈንጂዎች በምሽጎች ላይ እንዲረማመዱ በማድረግ ራሳቸውን ሰውተዋል። ጦርነቱ እንዲያቆሙ ተመድና የአሜሪካ መንግስት ያቀረበውን ሀሳብ አልቀበልም በማለት ለስምንት ዓመታት በቀጠለው ጦርነት አንድ ሚሊዮን የሚሆኑ ኢራናውያን ሲያልቁ እስከ 300 ቢሊዮን ዶላር የሚገመት ኪሳራም ሀገሪቷ ላይ ደርሶባታል። በመጨረሻም ወደው ሳይሆን በግዳቸው የተኩስ አቁሙን የተቀበሉ ሲሆን በዚህ ጦርነት የተነሳ በሚሊዮን የሚቆጠሩ የተማሩ ወጣት ኢራናውያን ሀገራቸውን ጤለው እንዲሰደዱም ምክንያት ሆኗል። አያቶላ ሆሜኒ በዚህ ጦርነት የተነሳ የነበረባቸው የልብ ህመማቸው የተባባሰባቸው ሲሆን ጦርነቱ ካለቀ ከጥቂት ወራት በኋላ ታሞ ሆስፒታል የገቡ ሲሆን ለ12 ቀናት ህክምና የተደረገላቸው ቢሆንም በነዛ ቀናቶች ውስጥ ከአምስት ጊዜ በላይ የልብ ድካም አጋጥሟቸው የነበረ ሲሆን በጁን 3 1989 በ89 ዓመታቸው ህይወታቸው አልፋለች። የሀገራቸውን መንፈሳዊና የበላይ መሪያቸውን ህልፈት የሰሙ ኢራናውያን አደባባይ ወጥተው ሐዘናቸውን የገለጹ ሲሆን የቀብር ስነስርዓታቸው በታሪክ ትልቁ የቀብር ስነስርዓት የነበረ ሲሆን እስከ 10 ሚሊዮን የሚገመቱ ኢራናውያን የተገኙ ሲሆን የሚቀበሩበት ቦታ ድረስ 40 ዲግሪ ሴንቲግሬድ በሆነ ሙቀት በእግራቸው ተጉዘው ራሳቸውን እየመቱ ግማሾቹም ራሳቸውን እስኪስቱ ድረስ እያለቀሱ ሲሆን የለቀስተኛው ድርጊት 10 ዓመት የመራቸው መሪያቸው ቀርቶ ፈጣሪያቸው የሞተባቸው እስከሚመስል ድረስ ነበር ሐዘናቸው ለቅጥ ያጣው። በወቅቱ የቀብር ቦታውን ፖሊሶችና ወታደሮች በኮንቴነር የዘጉት ቢሆንም ኢራናውያን እነዚህ መሰናክሎች አልፈው በቀብሩ ጉድጓድ አፋፍ ላይ ቆመው የአያቶላ ሩሆላን አስክሬን መጠባበቅ ጀመሩ። በጊዜው የቀብር ቦታው በሰው በመሞላቱ የተነሳ የአያቶላውን አስክሬን በሄሊኮፕተር ተጭኖ የመጣ ሲሆን ማረፊያ በማጣቱ ቀብርተኛው ላይ ነበር ሄሊኮፕተሩ ያለፈው። ቀብርተኛው ህዝብም ያረፈቸዋን የሄሊኮፕተሯ ውስጥ ያለውን የአያቶላ ሩሆላ ሆሜኒን አስክሬን ከሄሊኮፕተሩ በማውጣት በእጃቸው ያዞሩት ሲሆን፣ በግርግሩ መሃል አስክሬናቸው የተሸፈነበት ጨርቅ ተከፍቶ እግራቸውም ሁሉ ወጥቶ ነበር። በኋላም የኢራን አብዮታዊ ዘብ ጥይት ወደ ሰማይ በመተኮስ አስክሬኑ ከአዘንተኛው ህዝብ በመንጠቅ የቀብር ስነስርዓቱ የተቋረጠ መሆኑን ተናገረ። ቀጥሎም ከአምስት ሰዓታት በኋላ በድጋሚ በድርብርብ ኮንቴነሮች የቀብር ቦታውን በመዝጋት አስክሬናቸውን በብረት ሳጥን ውስጥ በመክተት ወደ ቀብር ቦታው በሄሊኮፕተር ተመልሶ የቀብር ስነ ስርዓታቸው በጁን 5 1989 ተፈጽሟል። በዚህ የቀብር ስነ ስርዓት ብዛት ያላቸው ሰዎች በመረጋገጥ እንዲሁም በሙቀቱ የተነሳ ህይወታቸው ያለፈ ሲሆን በኢራን ታሪክ ትልቁ የቀብር ታሪክ ተብሎም ተመዝግቧል። አያቶላ ሩሆላ ሆሜኒ አጭር ሊባል በሚችል የስልጣን ዘመናቸው ቀላል ማይባል አብዮት በመላው ኢራን ያቀጣጠሉ ሲሆን የኢስላማዊ ሪፐብሊክን ከመመስረት አንስቶ የቀጠነውን ፖለቲካ ላለፉት ሃምሳ ዓመታት የለወጡ ሰው ናቸው። አሁንም ድረስ በሀገራቸው ህዝብ ከፈጣሪ የተላከ መሪ ተደርገው የሚታዩ ሲሆን በቀረው ዓለም ደግሞ የአክራሪነትና የሽብርተኝነት ዋና ተደጋፊ ተደርገው ይወሰዳሉ። እናንተስ ስለ አያቶላ ሩሆላ ሆሜኒ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንደዚህ አይነት እና ተመሳሳይ ታሪኮች በብዛት ስለምሰራ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ሌሎች ታሪኮችን ደግሞ በዚሁ ቻናል ውስጥ ይገኛል። እየገባችሁ ማየታችሁን እንዳትረሱ።